ሰላም እንጤና አስተልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሰኞ ምሽት ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎች የማልፋለው መረጃን የማስቀድምላችሁ በመላ ኢትዮጵያ ዛሬ ሐኪሞቹ የስራ ማቆም አድማ አድርገው ውሏል። ሐኪም ቤቶቹ በኢትዮጵያ እና እንግዲህ በጣም በሚያሳዝን ሁኔታ ኦና ሆነው ነው የዋሉት። አገዛዙ የጤና ባለሙያዎችን ተቃውሞ ለመበተን ከፍተኛ ሙከራ አድርጓል። ደብድቧል። አስሯል። ነገር ግን ለማስቆም አልቻለም፣ ለማስቆም አልቻለም። በዚህ ሂደት እንግዲህ በርካታ የብልጽግና ደጋፊዎች ሐኪም ቤት ውስጥም ወይም በነዚህ በዶክተሮች ውስጥም በሀክሞች ውስጥም እንደሚኖሩ የሚታወቅ ጉዳይ ነው። ይሄ ተቃውሞ ሙሉ ለሙሉ እስከዛሬ ድረስ እንግዲህ በተሳካ ሁኔታ እየሄደ ይገኛል። በዚህ በተሳካ ሁኔታ እየሄደ ባለው ተቃውሞ ውስጥ ጫናዎች የሉም፣ የውስጥ ስህተት የለም ማለት አይደለም። አክሞቹ በተቻለ መጠን ስህተቶችንም በማስተካከል በፍጥነት ወደ አንድነታቸው ድምፃቸውን የሚያሰሙበት እና ተቃውሟቸውን የሚያሰሙበትን ሂደት ነው በቅልጥፍና እየሰሩ የሚገኙ። እንግዲህ ከተማሪ ሰው የሚጠበቀው አንዱ ይሄ ነው። ቀላል ነገር አይደለም፣ ቀላል ነገር አይደለም። በአንድ ቀበሌ ወይም ደግሞ በአንድ ከተማ ላይ ብቻ አይደለም ጥያቄው የተነሳ በመላ ሀገሪቱ ላይ አንድ አይነት መፈክር፣ አንድ አይነት ሰልፍ፣ አንድ አይነት አመለካከት፣ አንድ አይነት ድምፅ፣ አንድ አይነት ጥያቄ በጣም በሰለጠነና ጥሩ በሆነ አያያዝ ነው እንግዲህ የተሰማው። ህዝቡም ይሄንን አሁን ዞሮ ዞሮ መደገፉ የማይቀር ጉዳይ ነው። ድንጋይ አልተወረወረም። መንገድ አልተዘጋም። በሰዎች ሰብአዊ ላይ የደረሰ ነገር የለም። በእርግጥ በአክሞቹ ላይ ድብደባ ደርሷል፣ እስር ደርሷል አፍኖ ማንገላታት ደርሷል። ስድብ ደርሶባቸዋል። ዛቻ ደርሶባቸዋል። ይሄ ነገር እንግዲህ ተጠናክሮ ቀጥሏል። ከዚህ በተጨማሪ ጥያቄውን የፖለቲካ መልክ ለማስያዝ ብልጽግና ሞክሯል። ከዚህ በተጨማሪም የአማራ ተወላጆች የሆኑት እንግዲህ ያለመከሰስ መብታቸው ሳይነሳ የታሰሩ እንዳሉ ይታወቃል። ከዚህ በፊትም አሁንም እንደዛ አይነት ነገሮችን ጫና የመፍጠር አይነት ነገር አለ በተለይ ብሄሪ አማራ ከሆነ ብዙ ጥያቄ ነው የሚመጣብህ ብዙ ጥያቄ ነው የሚነሳብህ ለምሳሌ እነ አቶ ክርስቲያን ታደለ ዮሐንስ ቧያለውን ጨምሮ ሌሎች የአማራ ተወላጆች እስር ላይ ይገኛሉ እነዚህ የአማራ ተወላጆች ከፍተኛ ጫና እየደረሰባቸው ይገኛል በዚሁ መሰረት አሁን ሰሞኑን ጥያቄ ያነሱት ዶክተሮችም ወይም ደግሞ የጤና ባለሙያዎችም በተለይ የአማራ ተወላጅ የሆኑት ላይ ቀጥታ ወደ ፖለቲካ ጋር ከፖለቲካ ጋር የሚያያይዙበትንና ቀጥታ በአማራ ክልል ውስጥ ትጥቅ ትግል እያደረገ ካለው ፋኖ ጋር የሚያገናኙበት ሁኔታ ነው ያለው። በጭራሽ የኢትዮጵያ ሐኪሞች ጥያቄ ከትጥቅ ትግል ከሚያደርጉት ጋር የሚገናኝ ነገር አይደለም። የዳቦ ጥያቄ ነው እየጠየቁ አሉ። ይሄ በግልጽ ሕዝቡም ሊያውቅልን ያስፈልጋል ብሎ ምንም ብዥታ ሳይኖረው ለሕዝብም ጥሪ ያቀረቡበት ሁኔታ ነው ያለው። ስርዓቱ ግን የሕዝብን ይሁንታ ለማግኘት እና የሕዝብን ሞራል እና የሕዝብን ድጋፍ ለማግኘት ጥያቄዎቻቸውን የዳቦውን ጥያቄ ወደ ፖለቲካ የመጥለፍ አይነት ሙከራ አድርጓል፣ አልተሳካለትም ስሉ በርካቶች በዚህ ጉዳይ ላይ ሀሳብ አስተያየታቸው ሰጥቷል። በሌላ መረጃ ፋኖን እና የኦሮሞ ነፃነት አውጪ ጦርን በሁለት ወር ውስጥ ጦርነቱን እናጠናቅቃለን ስሉ ወታደራዊ አዛዥ ዝቷል። አገዛዙ በኦሮሚያ እና በአማራ ክልል እንግዲህ ያለውን ጦርነት የሚያጠናቅቅበትን የቀን ገደብ እያስቀመጠ የአማራ ክልል ጦርነት ብቻ በቀጠሮ ሁለት ዓመት ፈጅቷል። ነገር ግን ሜጀር ጀረናር አድማሱ አለሙ ናቸው እንግዲህ ዘመቻውን ያሰሙት ዛቻውን ያሰሙት እኚህ ጀረናር የደቡብ ምዕራብ እዝ ዋና አዛዥ ናቸው። ይሄንን እንግዲህ አስጠንቅቋል። ፉከራው፣ ዛቻው፣ የቀን ቀጠረው አዲስ አይደለም አዲስ አይደለም። በአማራ ክልል ብቻ የተያዙት የቀን ቀጠሮዎቹ ቢቆጠሩ ከመቶ ጊዜ በላይ ይሆናሉ። በዚሁ በሁለት ዓመት ጦርነት ሂደት ውስጥ እንግዲህ ከመቶ በላይ ቀጠሮዎች ተይዟል። አንድም ቀጠሮ ተሳክቶ እነሱ ያሉት የሆነ ነገር የለም። አሁንም በዛ አይነት መልክ የቀጠሉበት ሁኔታ ነው ያለው። ሌላ ወደ ትግራይ የሚወስደን መረጃ አቶ ጌታቸው ረዳና አቶ ሬድዋን ሁሴን አምባሳደር ሬድዋን ሁሴን በአንድ ላይ ሆነው በህዋት ላይ የቃላት ውርወራ ጀምሯል። በመቀሌና በአዲስ አበባ መካከል የቃላት ጦርነት ተጀምሯል። ህዋት ያረጀ ፈጀ አዲስ እስትራቴጂ የለውም እየተባለ ይገኛል እንግዲህ ሰራዊት ይዞ መቀጠል አይቻልም ብሏል ፓርቲ ሰራዊት የለውም ሲሉ አቶ ጌታቸው ህወሓትን ተችቷል የህወሓት ሰራዊት ስለተባለው ሰራዊቱን ይዞ መቀጠል አይቻልም ብሏል ጌታቸው ረዳ አምባሳደር ሬዳዋን በበኩላቸው ወዶና ፈቅደው ፈርሞ ከሄዱ በኋላ ወደ ኋላ መመለስ አይሰራም ብሏል ህዋት ያረጀ አፈጀ ነው ያሉት ደግሞ አቶ ሬዳዋን ሁሴን ናቸው። አዲስ ጽሁፍ ማንበብ የማይችል ያሉት ደግሞ ጌታቸው ረዳ ናቸው። እንግዲህ ሁለቱም የፕሪቶሪያ ስምምነት ፈራሚ ናቸው። አምባሳደር ሬዳዋን ሁሴን የፌዴራል መንግስትን ወክሎ ፕሪቶሪያ ላይ ሚና ሲጫወቱ ነበር። ጌታቸው ረዳ ደግሞ ህዋትን ወክሎ ነው። እንግዲህ በወቅቱ ይህን ሲያደርጉ የነበሩት ሁሉም እንግዲህ ህዋት ላይ የቃላት ውርወራ እያደረጉ ይገኛሉ። ሌላ አድማጮቻችን፣ በኢትዮጵያ የውጭ ዜጎችን በሚመለከት የመኖሪያ ቤት መሬት ለመያዝ የሚፈቅድ ህግ በነገ ሁለት ለፓርላማ ሊቀርብ ነው ተብሏል። እንግዲህ ለንግድ ሳይሆን ለመኖሪያ ቤት የሚል አይነት ነገር ነው። መንግስት እንግዲህ ከፍተኛ ገንዘብ ያላቸው እና መኖሪያ ቤት ቦታ ከፍሎ መግዛት የሚፈልጉትን የውጭ ሀገር ዜጎችን ለዶራል ስል ይሄንን ስትራቴጂ እያመቻቸ የሚገኝበት ሁኔታ ነው ያለው። ይሄ ገንዘብ ደግሞ ለምን ውላል ካላችሁ ምንም ጥርጥርና ጥያቄ የለውም። አሁን ሀገሪቱ ውስጥ የተጀመረው ጦርነትን የሚያጠናቅቅበትና ቀጣይ ጊዜም የሚጀምሩትን ጦርነት ተቶካሾች የሚያስገቡበት ገንዘብ በልማትም፣ በተለያዩ ነገር በተገኘው አጋጣሚ፣ በግብርም፣ በሁሉም ነገር እንግዲህ ዘረፋ ላይ የተሰማሩበት ሁኔታ ነው ያለው። አንዳንድ የውጭ ሀገር ዜጎች በኢትዮጵያ ውስጥ የሚኖሩ ከፍተኛ ገንዘብ አላቸው፣ አገር ቤትም ከፍተኛ ገንዘብ አላቸው፣ ከፍተኛ ዶላር አላቸው የተባሉ ባለ ሀብቶችን መሬት እንሰጣቸዋለን፣ መኖሪያ ቤት ትሰራላችሁ የሚል ህግ ለማመቻቸት ነው። ይሄንን የሚያመቻቸት እንግዲህ ለሀገሪቱ እድገት ሳይሆን ገንዘቡን ራሱ ለራሳቸው ስለሚያስፈልጋቸው ነው ማለት ነው። ብልጽግና እንግዲህ በጣም በተጠና ሁኔታና ረቂቅ በሆነ መንገድ ገንዘብን የሚያገኝበት እና ይሄንን ያገኘውን ገንዘብ ደግሞ ጦርነት ላይ የሚያውልበት ሁኔታ ነው እያመቻቸ የሚገኘው ማለት ነው። ሌላ መረጃ እንግዲህ አስደሳች መረጃ ሊሆን ይችላል። ይሄ መረጃ በማይናማር የታገቱት አራት መቶ ሰባ ሰባት ኢትዮጵያኖች በጣም በጣም ደስ የሚል ዜና ነው። ኢትዮጵያኖች በሰላም ወደ ሀገራቸው ተመልሷል። ጥሩ ክፍያ እንደሚከፈላቸው ተነግሯቸው ከሀገር የወጡት እንግዲህ ታጣቂዎች በሁለት ታጣቂ እጅ ገብተው በችግር ውስጥ ከቆዩ በኋላ ተለቆ ወደ ሀገራቸው መመለሳቸው ተሰምቷል። ይሁን እንጂ ሶስት መቶ ኢትዮጵያኖች አሁንም ገና አልተለቀቁም የሚሉ መረጃዎች እየወጣ ይገኛሉ። እንግዲህ አራት መቶ ሰባ ሰባት እንግዲህ በማይናማር ታስሮ ወይም ደግሞ ታግቶ የነበሩ ኢትዮጵያኖች ናቸው። ምናልባት ይሄ ዜና ለሁላችንም አስደሳች ሊሆን ይችላል ብዬ አስባለሁ። በሌላ መረጃ በሱዳን ውስጥ እየተደረገ ባለው ጦርነት የሱዳን ብሔራዊ ጦር በዳምፉር ግዛት አትኑር አትኑር ተቆጣጥሬያለሁ ብሏል። ፈጥኖ ደራሹ እንግዲህ በሰሞኑ እንግዲህ ከፍተኛ ውጊያ እያደረገ ይገኛል። ከፈጥኖ ደራሹ ነው እንግዲህ ይህንን ቦታ የቀሙት ብሔራዊ ጦር ነው ይህንን ቦታ ተቆጣጥሬያለሁ የምለው ሰሞኑን እንግዲህ የመሬት ላይ ኦፕሬሽኖች ቀጥታ ወደ ድሮን የተቀየሩበት ሁኔታ ነው ያለው። ፖርት ሱዳንን ጨምሮ አንዳንድ ቦታዎች በድሮን ከፍተኛ ጥቃት እየደረሰባቸው ይገኛል። ፈጥኖ ደራሹ እንግዲህ አሁን በሰውም በንብረት ላይ ጉዳት እንደደረሰበት ነው እንግዲህ ብሔራዊ ጦሩ እየገለጸ የሚገኘው። ሌላው ጀነራል አብዱልፈታህ አልቡርሃን አዲስ ጠቅላይ ሚኒስትር ሾሟል። አዲሱ የሱዳን ጠቅላይ ሚኒስትር ዶክተር ካሚላ አልጣይፍ አብዱላዚዝ እንግዲህ በጠቅላይ ሚኒስትርነት ተሾሟል። ሱዳን እንግዲህ ምን እንዳሰበች ባናውቅም እንግዲህ በፍጥነት ቀደም ሲል ከስልጣን ያነሳችውን ጠቅላይ ሚኒስትር የሲቪል ጠቅላይ ሚኒስትር መልሶ ሹሟል። እንግዲህ አሁን ትይዩ መንግስት መስርተናል ከሚል ጎን ለጎን እንግዲህ ይሄንን ሽሽት ይመስለናል። አዲስ ጠቅላይ ሚኒስትር ተሹሟል። በሌላ መረጃ ወደ ትግራይ የሚወስደን መረጃ ነው። እንግዲህ የትግራይ ክልል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የጠቅላይ ሚኒስትሩን የኮሪደር ልማት ለመጎብኘት በኦሮሚያ ክልል ጅማ ከተማ ገብቷል። ጅማ ከተማም ሲገቡ ጅማ ከተማ ሲደርሱ በኦሮሚያ ክልል ብልጽግና አመራሮች እንግዲህ አቀባበል ተደርጎላቸዋል። እንደተለመደው ካባና ጦር ጋሻና ጦር እንዲሁም ጋቢና ፈረስ ለሌተናል ጀነራል ታደሰ ወረደ ተበርክቶላቸዋል። ከዚህ በፊት እንግዲህ አቶ ጌታቸው ረዳም ናዝሬት ላይ እንደዚሁ አይነት ከፍተኛ ብርድ የሚከላከል ቡልኮ እና ጋሻና ጦር እየተሸለመበት ሁኔታ ነው ያለው። ማን ከማን ያንሳል በሚል እንግዲህ ሌተናር ጀነራል ታደሰ ረደም በጅማ ሽልማት ተደርጎለታል። ሌላው አድማጮቻችን፣ በአዲስ አበባ ዙሪያ ከሦስት መቶ በላይ ሾፌሮች ታስሮ እንደሚገኙ ተገልጿል። የትራፊክ ቅጣትን ተከትሎ ነው እንግዲህ እነዚህ ሾፌሮች የታሰሩት ተብሏል። እንግዲህ ሲንቄ ባንክ ላይ ብር አስገቡ ቅጣት ተብሎ ያለደረሰኝ ገንዘብ ሲያስገቡ ነበር። ብሩን ሲሰበስቡ የነበሩት ሰዎች አገር ለቆ በመጥፋታቸው ገንዘቡ ወዴት እንደገባ አልታወቀም። በዚህ ምክንያት ነው ተብሏል። እንግዲህ በኢትዮጵያ ውስጥ እንግዲህ የጤና ሐኪሞች የቀሰቀሱት ተቃውሞ ምንም እንኳን ወደ ሕዝብ ውስጥ ገብቶ ባይቀሰቅስም ስጋት አለኝ ስል እንግዲህ ዜማ ፓርቲ ገልጿል። ዜማ ይሄንን ስጋቱን የገለጸበት ሁኔታ ነው ያለው። አያዙ ጥሩ አይደለም። መንግስት የእነዚህን ሀክሞች ጥያቄ በአስቸኳይ የማይመልስ ከሆነ ጉዳዩ ወደ ሌላ ሊሄድ ይችላል የሚል ፍራቻ ተነስቷል። እንግዲህ ሌላው በአንዳንድ በትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች እንግዲህ የፕሪቶሪያ ስምምነት ህዋት ሲኖር የሚኖር እና ህዋት ሲጠፋ የሚጠፋ አይደለም። የፕሪቶሪያ ስምምነት ህዋት ፈራሚ እንጂ የትግራይ ህዝብ ወክለው አይደለም ብሏል። እንግዲህ ምንድን ነው እንግዲህ አባብላቸው ህዋታውን በፕሪቶሪያ ስምምነት ነው እየነገደ ያለው። ህዋት የትግራይ ህዝብን ወክለው ነው የፈረመው የፕሪቶሪያን ስምምነት እንጂ ራሱን ወክሎ አይደለም። ህዋት ስጠፋ ስምምነቱ የሚጠፋና ህዋት ስትቀጥል የሚቀጥል አይደለም። አሁን ጊዜያዊ አስተዳደር አለ። ስለዚህ የፕሪቶሪያ ስምምነት ህዋት ኖረም አልኖረም አለ ሲሉ እነዚህ ተቃዋሚ ፓርቲዎች ይሄንን አሰምቷል። እንግዲህ በትግራይ ውስጥ ተቃዋሚ ፓርቲዎች ለአምሳ አንድ ዓመት ጫና ሲደረግባቸው ነበር። ማንም በድፍረትና ፍለፊት ወጥቶ ተቃዋሚ ፓርቲ ነኝ ብሎ የሚንቀሳቀስ አይኖርም። ህዋት እንደዚህ አይነት እንቅስቃሴዎችን በጭራሽ መስማት ራሱ አይፈልግም። እንኳን አንተ ቢሮ ከፍተህ ወጥተህ እንዲህ አይነት ድምፅ ልታሰማ። አሁን በተገኘው ክፍተት አንዳንድ በትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ድምፃቸውን እያሰሙ በድፍረትም ወጥቶ የመናገር አይነት ነገርም እየታየባቸው ይገኛሉ። እንግዲህ ያሁን ህዋት ከውስጥ እየተቦረቦረ ያለበት ሁኔታ ነው ያለው። የፕሪቶሪያ ስምምነት ራሱ እንግዲህ አሁን የመጠለፍ አይነት ነገር ነው። እንግዲህ ዞሮ ዞሮ የፕሪቶሪያው ስምምነት እነዚህ ተቃዋሚ ፓርቲዎች የትግራይ ህዝብ ፍርሚያ ነው እንጂ የህወት ፍርሚያ አይደለም እያሉ ይገኛሉ። አንዳንድ ፕሪቶሪያ ስምምነትን ፈረብ ነው የሚሉ ግለሰቦች ቀጥታ እግራቸውን ወደ ብልጽግና ሳጥን ውስጥ እያስገቡ ይገኛሉ። የፕሪቶሪያው ስምምነት ራሱ ሄዶ ሄዶ በኋላ ወደ ብልጽግና ውስጥ ይገባና ጥያቄው ራሱ ታፍኖ ይቀራል ማለት ነው። ምክንያቱም ሀሳባቸውን መቀየር ይችላሉ። አንዱ ፈራሚ በጦርነቱ ወቅትም ከፍተኛ ሚና ሲጫወት የነበረ እና ቃል አቀባይም ሆኖ የጦር መሪ ሆኖም ሲያገለግል የነበረው አቶ ጌታቸው ረዳ ሙሉ የብልጽግና ልጅ ሆኖ ወደ ብልጽግና ገብቷል። ቀጥሎም የቲዲኤፍ አዛዥ የተባሉት ሌተናል ጀነራል ታደሰ ወረደ የትግራይ ክልል ርዕሰ መስተዳደር ግዛዊ ርዕሰ መስተዳደር ሆኖ ተመርጧል። በተጠሪነታቸው ለብልጽግና ነው። ብልጽግና አሁን እንግዲህ ግብዣዎችን እያደረገ ጋሻ እና ጦር እና ጋቢ እና ፈረስ ሽልማት እያደረገላቸው ይገኛል። ዞሮ ዞሮ የፕሪቶሪያው ስምምነት የትግራይ ሕዝብ ስምምነት እንኳን ቢሆን ብልጽግና እየጠለፈው ይገኛል ማለት ነው። ይሄንን የፕሪቶሪያ ስምምነት ሙሉ ለሙሉ ጠልፎ በእጁ ካገባ ማንም ሰው ተነስቶ በፕሪቶሪያ ስምምነት እንዳለን የሚል አይነት ድምፅ የሚያሰማበት አይነት ነገር አይደለም ማለት ነው። ዞሮ ዞሮ እነ ጌታቸው ረዳ፣ እነ ታደሰ ወረደ ብቻ ሳይሆኑ እየተጠለፉ ያሉት ፕሪቶሪያ ስምምነትን ብልጽግና እየጠለፈው በእጁ እያስገባ እንደሚገኝ ሊታወቅ ያስፈልጋል። በሌላ መረጃ በዛሬው እለት እንግዲህ በኢትዮጵያ ሀክሞች ስራ አቆሟል። የግል ሀክም ቤቶች በስተቀር ሌሎች ስራ እንዳቆሙ ነው። እንግዲህ አንዳንድ የግል ሀክሞች ኦሮፋ የሚበዛበት ሁኔታ ነው ያለው። ሰዎች አማራጭ ሲያጡ እንግዲህ ወደ ግል ሀክም መሄዳቸው አይቀርም። አንዱ ጋር ሲጨልም አንዱ ጋር ብርሃን ይሆናል ማለት ነው። እንግዲህ ይሄ የዓለማችን ሂደት ነው። ዓለም አንዳንዴ እንደ መስላል ታወጣለች፣ አንዳንዴ ደግሞ ታወርዳለች አጋጣሚን በመጠቀም እንግዲህ የግል አክሞች ከፍተኛ ጭንቅንቅ የታየበት ሁኔታ ነው ያለው። የሰው ልጅ ከታመመ እንግዲህ ዞሮ ዞሮ መታከሙ ስለማይቀር በእርግጥ አክሞቹ ለማህበረሰቡ ለህዝቡ አሳውቋል። አንወድ በግድ የገባንበት ጉዳይ ነው። እናንተም ችግራችንን ልትረዱልን ያስፈልጋል። እናንተን ለመጉዳት እና እናንተን በህመም ለማሰቃየት ፈልገን ሞክረን አይደለም በአንድ ጊዜ የጠየቅነው ጥያቄ አይደለም። ከአመት በፊት የተነሱ ጥያቄዎች ናቸው እየተንከባለሉ የመጡ የሚል ለህብረተሰቡ ድምፃቸውን እያሰሙ ይገኛሉ። እንግዲህ በኦሮሚያ ውስጥም እንግዲህ እንደዚህ አይነቱን ሰልፎችን ለመጥለፍ ሙከራዎች ተደርጓል። ይሄም የከሸፈበት ሁኔታ ነው ያለው ፖለቲከኛው ታዬ ደንዳ እንግዲህ ጸረ እውቀት የሆነ መንግስት ሀክሞችን ማስራብ ማቆም አለበት ብሏል። የሀክሞችን ጥያቄ የፖለቲካ አጀንዳ አድርጎ መጨበርበር ለህዝብ አለማሰብ ነው ብሏል እንግዲህ ትክክል ነው አቶ ታዬ ሀኪሞች ከህዝብ ጋር የተገናኙ ናቸው ህዝብም ደግሞ ከሀኪም ጋር የተገናኘ ነው አሁን ሀኪሞቹ ስራ በማቆም ሂደት ውስጥ ተጎጂው ማህበረሰብ ነው ማለት ነው የአንቺም እናት የኔም እናት የአንተም አባት የኔም አባት የኔም ዘመዶች የአንተም ዘመዶች ተጎጂ ናቸው ስለዚህ ህዝቡ ከሀኪሞቹ ጎን መቆም አለበት ብለን የምንልበት ዋነኛውና አንደኛው ነገር አንዱ ይሄ ነው ስለዚህ ሁላችንም ዶክተሮች ነን፣ ሁላችንም ነርሶች ነን፣ ሁላችንም ሁላችንም የኢትዮጵያ ሐኪሞች ነን ከጎናቸው ልንቆም ያስፈልጋል ማለት ነው። እጆቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እስከምንገናኝ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ሁኑልኝ፣ ሰላም እደሩልኝ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። መልካም